ጉቺ መጣሽ? መጣሁ። እንዴት ናቸው? እንሰራለን። ቆይ አሁን የአድራሻ ለውጥ ልናረግ ነው። ዩር ሂሮ አሁን ተስተካክለን። ሰሞኑን አሜሪካኖችም ትንሽ ሳንቲማቸው ቀዝቀዝ ብሏል። እንደነገርኩ በባለፈው ትንሽ ዶላሩም ተነካክቶባቸዋል። ትራምፕ ከገባ ጥሩ አይደሉ። ኑርልኝ ጀነራልዬ፣ ዶላራቸውን ሰብሰብሰብ ያርጉ። አዋሽ ባንክ ወደ ንግድ ባንክ ትራንስፈር ያድርጉ። ብዙ ብራቸው ዳሽን አዋሽ ላይ ነው ያሉ፣ አቢሲኒያ ላይ ነው ያሉ። ስለዚህ ወደ ንግድ ባንክ ትራንስፈር ያድርጉ። ከዛ እኔም ወደ ሆነ ቦታ ትራንስፈር አደርጋለሁ። ኢንሻላ ቢስሚላ፣ በአዲስ መልክ ጣኔን አጫጭሼ በስመ አም ብዬ እገባብሻለሁ፣ እገባብሻለሁ። በስመ አም ብዬ ኪስሽ ትገቢያለሻ። እነ ዲሲ፣ እነ ዳላስ፣ እነ ቴክሳስ

አስር ሺህ ያስገቢው ውለጂ ልበልሽ። ታፕ ታፑን አስር ሺህ ያስገቢው። አየር አታያዥብኝ እዚህ ተገስጠሽ። ይሄ ደግሞ ማን ነው እንትን የሚልክብኝ? የዘገምተኝነት መንፈስ ወጋው፣ ወጋው፣ ወታደራለን። አ አሜሪካኖች፣ እነ ሲስተሙ፣ ሲስተሙ፣ ደህና ናችሁ? ሲስተሙ ተመችቶኛል። ሲስተሙ፣ ሲስተሙ ይብላችሁና አረ እባካችሁ ወደዛ እየተደራጀ አንድ እስከ አንድ አንድ ሰው የሚያያችሁ ሰዎች እንትን አትላኩብኝ፣ ጌም አትላኩብኝ። አንድ ሰው ይዛ ጌም ትልክብኛለች። 2780 ሰው እኮ ነው ያስኩትኝ። አንድ ሰው ይዘሽ እንደው ይሆና ወይ ዲሆን ይደናነክ አስር ሺህ ያስገቡ አትገሳሰጪብኝ። እዚህ ከፍቶች ነው እንደመጣሹ ከባለሽ ተጣልተሻል። ታፕታፕ አድርጊ። የእኔ ወርቅ እሺ፣ ታፕታፕ አድርጉ። አዎ ክምር እን አንዳንድ አበሾች ግን በጣም ችግር አለብን። ጥጋብ አንችልም። አሁን በባለፈው ያንን የውሻ ማሰሪያ የሚያህል ሰንሰለት የሚያህል ወርቅ ሚስተር ሰር ስጦታ ሰጥተው ዛሬ ትጣያለሽ። በጣም ውለታ ቢስ። አሁን ሚስተር ሰር ቢጣሉሽ ራሱ ሌሽ ማሌሽ ብለሽ አባ ብለሽ አቅፈሽ ምናምን ሀቢቢ ምናምን ገልቢ ምናምን ብለሽ አትታረቂም? አዎ እኔ ትላለች። ከእንደዚህ አይነት ግለሰብ ምን አጣላሽ? እሳቸው ጋር ተጣላሽ ማለት እኮ እኛ ሁላ ተጣላን ማለት እኮ ነው። እኛን ሁላ ነው እሳቸው የሚጣሉ ያማታል። እንድንኖርበት እንጂ ከሀገር ልታስባርረን። እንዴት ከሚስተር ተጣልተሽ መትሽ ኮመንት ትጽፍ ያለሽ እንዴ? ሚስተር ቢያጠፉ ራሱ አንቺ ነሽ አምሶሪ ማለት ያለብሽ አምሶሪ ማሌሽ አንቺ ነሽ እኮ ማለት ያለብሽ። ሲያጠፉ ራሱ ያጥፉ ሚስተር፣ ችግር የለውም ነው የሚባል። አዎ ምናምን ትለኛለች እን አስር ሺ ያስገቡ እንደዚህ ከበድበድ ያለባል ያላቸው። አትጣሉ አትጣሉ፣ ሲያጠፉ ራሱ እንዳላየ እልፍ በሉ። አይ እሱ አይደለም ብላቸው እሱ እኮ ነው ያጠፋው ግን ዞር ይባላል። እን ከበድበድ ያለባል። አንገት ላይ ተቁሞ ኮ አይሆንም። እደእጅኳ አይኗን አፍጠጣ የምትጠብቃለች የኔ አይነት የኔ አይነት የምጠብቅብሻለች እኮ አሁን ቁጭ የምጠብቀው ስንት አለ ዛሬ መጨረሻቸው ይሁን ሻንጣውን ይዞ ይወጣ ይሁን እያልኩ፣ ስለዚህ አንቺም ነቃ ደንገጥ ብለሽ እንዳይሄድብሽ ተፍ ተፍ በይ። የኔ አይነት አለች እኮ የማታ እንጀራ ይስጠኝ እያለች ጣም የምታጨስ እብድ የጣለውን የምትል እብድ። ማለት አንቺ ነሽ እኮ አሁን አሁን የህዊ አይነቷ ነች። ብቻ ከእንዲህ አይነት ግለሰብ የምትጣላ እሳቸው ሲያጠፉ ራሱ ኢትስ ኦኬ ኖ ፕሮብሌም ነው የሚባለው። ኖ ፕሮብሌም በይሺ። ለሌላ ጊዜሽ ማሌሽ ነው የሚባለው እንዲህ አይነት ሰው ሲያጠፋ ማሌሽ ሀቢቢ ኖርማል አዲ በይ። ባረብኛ አዲ ኖርማል ው እንዲህ አይነት ሰው ቺት ቢያረግ ራሱ ዞር ነው የሚባለው። ተነካክቶባቸውን ነው ፈልገው አደለ? እሺ ገብቶሻል ህዊ? እንዲህ አይነት ሰው ሲያጠፋ ራሱ ቺት እንኳን ቢያረጉ፣ አሁን ሚስተር ተነካክቶባቸውን ፈልገው አደለ? ያጋጥማል። ባላየ ዞር የሚባለው ጎበዝ። እዚህ ሁለተኛ መተሽ ከሳቸው ተጣለው ብለሽ እንዳስፊ፣ ዞር ይባላል አላየሽ ችት ሲያደርጉ አላየሽም ዞል ነው የሚባለው። ያም ያህል ሰንሰለት ምን ያህል ስንት ኪሎ ወርቅ የሰጡ ሰውዬ ጋ ዛሬ ተጣላው ብለሽ ትመጫለች? አረ ማይበጅሽ፣ የሰይጣን ጆሮ ይደፈር። ስንት የምንጣላቸው እያሉ ስንት አሁን እኔ ስንት ሳያቸው ራሱ ነቂያቸው፣ ነቂያቸው የሚለኝ ወንዶች በህይወት ያለፉ አሉ። ለምሳሌ አሁን የኔ ሰውዬ የድሮ ውሃ ልማት የሚሰራው ሰውዬ ቢሆን ሳያጠፋ ሁላ ሳየው ሁላ ነው የምጭው ሳየው ሁላ በቃ ደሜ ነው የሚፈላው። ባለፈው ጥፋቱ ራሱ ዘንድሮ ሳየው እናደዳለሁ። ያኔ ባደረገኝ በድሮ አየር ስለያዘብኝ ብቻ ዛሬ ሳየው ደሜ ይፈላል። እኒማ ቢያጠፉ ራሱ ዞር ነው የሚባለው። እንደዚህ አይነት ሰው አታስቀይሙ ባካችሁ። ወርስ ስንት ገባ ማለት አይ ጀነራል፣ አንተ ስለወርቅ የሚስተርን ሚስት ጠይቃት። አሁን ቅርብ ቀን ለሷ ነው አንድ ስንት ኪሎ ወርቅ የተገዛለት። እኔ ምን አውቄ ነው የሚገዛልኝ። ለዚሁ ላይ መጥቼ ኡ ነው ምለው፣ እዚሁ ላይ ኮ መጥቼ ኡ። ስለ እናንተ ጊፍት ስትሰጡኝ በእናንተ ኮ ነው ምኖረው። አልነገርኳችሁም በባለፈው እናንተ ናችሁ ባሎቼ አልኳችሁ ኮ። እዚህ ቲክቶክ ላይ የምትመጡ ታፕ ታፕ የምታረው ጊፍት የምትሰጡኝ ለጊዜው ባልስካ ገባ። እናንተ ናችሁ ባሎቼ የምትንከባከቡኝ። እንዴ እናንተ ኮ ናችሁ ሃሎ የምትሉ። አሁን በበቀደም ኢትዮጵያ ሊዳስብ ያለው ብል እኔ ሀምሳ ሺ እኔ ሰላሳ ሺ እኔ ሀያ ሺ ያላላችሁ የትኬት በአንዴ ሞላ እኮ ሞላ። ከሳሊቲ በስተቀር ሌሎቻችሁን ባላያችሁ ባላያችሁን ግን ሞላ። ሂሳቡ ሞልቷል። ሞልቷል ሂሳቡ መቼ እንደምታስገቡ እሱ መድሃኒዓለም ይወቅ። ግን ሞልቷል ሂሳቡ። በዚህ በጻፋችሁት ሞልቷል። ምን ሆናችሁ ነው? ተው እንጂ፣ አስር ሺ አስር ሚስተር እኮ እንዴት እንደሚያምሩ ብታይዋቸው! የህዊ ባል እኮ አቤት አቤት አቤት! አሁን አታፍሩም እኮ ሂዊንም ቤቷን ስከፍትሄዳችሁ ሄዳችሁ ተሰድቧት ይሆናል። ከድህነት ወለል ነው ጠለል በታች እየኖራችሁ ሰው ስትሳደቡ ታስቁኛላችሁ። ከድህነት ወለል ነው ጠለል ነው የሚባለው ጋይዝ ከዛ በታች እየኖሩ አንቺ ትላለች ትሄድ ነው የባንጋሊ ትራቢ አይ፣ እናንተ ባንጋሊ አተሽ መስሎኝ ተደራራቢ አልጋ ላይ የምተኙ ሆዴን ምን ምታደርጉኝ? እኮ የኛ ልጆች እኮ እናንተ እኮ ተሳደቡ። በጣም ነው እኮ የምትሳደቡት። ጠለል ነው ወለል ነው ብቻ ከሆነ ነገር በታች ነው የምትኖሩት። አላውቅም እንዴ ስንት ቻለሽ። አሁን ከኔ የምጭምር አሁን ሚስተር ከቤት ከይ ቢጣሉ ብለን የምንጠብቅ አንዋሽ እኔ አሁን ይሁላችሁ። በህይወት በጣም ብዙ የሚያስቀኑ እምቀናባቸው ሴቶች አሉ ማለት ጥሩ ህይወት ኑሮ የሚኖሩ ማለት ነው። ጥሩ ናይስ ሲሆን ይሄ ዝም ብለሽ መተሸ አሁን እዚህ ጋ በላይፍ ላይ ልጋግሽን እምትጎትቼ አይደለሽም። በስነ ስርዓት ምድራዊ ህይወታቸው ያየን ለእኔ ቢሆን የምንለው ለእኔ ቢያደርገው ህይወት ያላቸው ሴቶች አሉ እ መቅናታችሁን በይፋ ለምን አትናገሩም? ችግር የለውም። ፖዚቲቭ ከሆነ ችግር የለው። አሁን ከአሜሪካ ብትሉ ያቺ ማነች ገሊላ አይታችኋታል? ገሊላን አይታችኋታል? ደግሞ ያቺኛዋ ሱሱ ከመይ ከመይ የምትሏ የኔ ወርቅ እንደው ድምፅሽ፣ ራሱ ለእኛ እንደዛ አስረቅረቀሽ ካወጣሽው ለሰውየውንማ እንዴት ይሆን የምትዩ ከመይ ከመይ ሎማልቲ ስትል እንደው ሲያምር አቤት፣ አቤት ሰውየውንማ ምንድነው የምትይው ይሆን? ለእኛ እንደዛ የተስረቀረቀ ድምፅ ካሰማሽን አስወ ለእኛ እንደዛ ስርቅርቅ ያለ ድምጽ ካሰማሽን ሰውዬውን ደግሞ አይ አይቼው ደግሞ ጠንበለል ነው ሰውየው ራሱ ሲያምር ይቀጥላል። ማሜዳኛው ማሜዳኛው ማሜዳኛው፣ ሶስት ሰው ተናግሬያለሁ እኮ ቪዲዮ ሰርታችሁ የለም ባለፈው አድርሱልኝ ብዬ አለቅ በቃ። አሜሪካ ውስጥ የኢትዮጵያን ድባብ የማይባቸው እነዚህ ሶስት ሴቶች ናቸው። ኢትዮጵያ የሚመስል ድባብ የማይባቸው። አሁን አንቺ ባለፈው ሱሱ አይ ሱሱ፣ ያን በርበሬ በዘይት ይሁን በሆነ ነገር አጨመላልቀሽ ዳቦ ደፋሽ። የስንቱ አባበራ ኑሮ ተደበላለቀ መሰለሽ? የስንቱ አባበራ ህይወት ተደበላለቀ። ኢትዮጵያ በርበሬ ስንት እንደሆነ አላወቅሽ ይሆን የቅቤ ዋጋ አልገባሽ ይሆናል። አላቅም ሊጥ በቅቤና በበርበሬ ደበላልቀሽ፣ የህዝቡ ኑሮ አደበላልቀሽ። ጥሩ ነው አሁን አንቺ ማድረግሽ። እዛ ማሪካ ርካሽ ነው መሰለኝ። እንዳለ አባወራው ህይወቱ ተደበላልቆ ሴቷ አሁን ላይ እየተነሳች ስታጨመላልቅ ስታቦካ፣ ብላያችን ላይ ስታቦካ ደግሞ ቀጠልሽና በዶሮ ሰራሽ እንደ እባክሽ! ከአመት ባል የተረፈ ኢትዮጵያ እኳ አይተርፍም። ከአመት ባል እኳ አይተርፍም። አላወቀችም። ከአመት በዓል የተረፈኝን ዶሮ ወጥ በለኝ ስታቦኪያዎሽ እንደገና። እኛ አገር እኮ አይተርፍም፣ አይተርፍም እኮ። የበዓሉ ቀን ራሱ ከመሳ በኋላ ዶሮ የለም። እንዴት እንዴት አስበሽ ነው መስራት የፈለጋችሁ ከበዓል በተረፋችሁ? ጣ አይተርፍም፣ መቼ አይተርፍም እኮማ፣ አይተርፍም። ቢተርፍ ምን ችግር አለው ስሱዬ? እንኳን ኢትዮጵያ እዚህ ዱባይ ራሱ አይተርፍም እኮ። አንድ ቀን ነው የምንበላው። ያ ሁላ በርበሬ ያው ሁላ ቅቤያብ ኩተሽ አይ ሱሱ ይሄ ሰሞኑን ኧረ ቁትሬን እንደዚያ ኧረ ታይ አይሆንም አይሆንም አለ። ሌላ ጊዜሽ የኢትዮጵያን ሕዝብ ኑሮ ያማከለ ነገር ስሪ እሺ። እኔ ፍቅር እኔ ስለምወድሽ ነው። በጣም ነው የምወድሽ ሱሱ። እየተመቸኝ አለሽ ልጄ። እንደ አንቺ ዓይነት ንጹሕ እጁን ታጥቦ ነው እኮ የሰራቸው እ ሦስት ሴቶች። መቼም እምትቃጠሉ አላችሁ፣ ይሄን ስናወራ ደማችሁ ይፈላል። እኛማ አሜሪካንን እምትኛልሽ አላየሁም <Sess> አዎ። አላየሁም አላየሁም ስታሳይን እናወራለን ያየነውን የምናወራው ሱሱን ገሊላን ማሜዳኛውን አይቻለም። አለቀ ሌሎቻችሁን ስናይ ደግሞ እናወራ ደማችሁ ፍልት ትክትክ የሚል አለ ደማችሁ ፍልት ለምን ሶስት ሴት ጠራሽ አሜሪካ ስንት ሴት አለ ስታሳይና ሳናይ እንዴ ቤታችሁን አላሳያችሁን አላየነው ስናይ እናወራለን ልክ ስናይ ስታሳዩ ስከፍቱ እናወራለን አሁን ላየ- ላይ ነው ያወራ ነው። አስር ሺህ ሞልቷል እሺ፣ ወይስ ወደ አሉባልታው በግድ አስገባችሁ እንደስማ፣ አህ ታፕታፑን አፍጥኑት። አሜን በይ አሁን አሜን በይ እስኪ። ትራምፕ ደግሞ አየራችሁን ይዞባችኋል መሰለኝ። ዚስ ዴይስ ካሻፕም ዜልም የምትጠይቁ ይላችሁ እኔን እንዳትጠይቁኝ በስተመጨረሻ። አሜሪካኖች በዚህ አያያዝ፣ ጉቺዬ ዜል ልላክልሽ። ይሄ እኔን እንዳትሉኝ ደራፋራዋችሁ እኮ ዚስ ይስ ፈራኋችሁ። እናንተ ራሳችሁ እኔን እንዳትጠይቁኝ፣ እኔን ዜላችሁን ለእኔ እንዳትልኩ። የኔን ነው ጠይቁኝ አልኩት። እናንተን እንዳትልኩብኝ አደራችሁን። አሜሪካኖች አያያዛችሁ ደስ አላለኝም። የትራምፕ ከመጣ ዜል የሚጠይቅ ሰው ጠፍቷል፣ ጠፍታችኋል። እሺ፣ አዎ። ክፏይንካችሁ ሰርታችሁ ግቡ። ተኝ ሜሪዬ ቴንኪዩ ማይ ላቭ። እስቲ አሁን እንደዚህ እንደሚሄድ ገባ ገባ በሉ ቢያንስ ሳችሁ ሰርታችሁ ግቡ ተኝታችሁ ንቁ። ክፉ አይንካችሁ፣ የትኛው ክፉ አያገኛችሁ። እድሜና ጤና ይስጣችሁ፣ ከክፉ ይሰውራችሁ፣ ከሚወራው ከሚፈራው፣ ከድንገተኛ አደጋ መድኃኔዓለም ይሰውራችሁ። አትጦ አገኙ ሰጪ ያርጋችሁ፣ ተቀባይ እንዳትሆኑ። መድኃኔዓለም በሄዳችሁበት በደረሳችሁበት ሰማይና ምድር የዘረጋው አምላክ ጥላ ከለላ ዋስ ጠበቃ ይሆኗችሁ። የረገጣችሁት ይለምልም፣ የነካችሁት ይበርክት ከሰው በላይ ያውላችሁ። ለእናታችሁ ለአባታችሁ ለሀገራችሁ ለምድራችሁ ያብቃችሁ። እህት ወንድሞቻችሁን የምታገኙ በደስታ በዓለም ሀገራችሁ መገቡ ያርጋችሁ። ኪሳራ እንዳያገኛችሁ ምርኳችሁ ይመለስ። ክፉ የሚባል ባጠገባችሁ እንዳያልፍ። ያላገባችሁ አግቡ። እናቴ መቤቴ ብሎ አሞላቆም ቆም ያኖር ባል ይስጥሽ። አሜን በይ። ውለጂ ክበጂ። ልጅ ያጣችሁ ልጅ ይስጣችሁ። ለድመትም ለውሻም ለበግም ሰጥተሃልና ልጅ ላጡ ሁሉ ልጅ ስጣቸው። ወልደው ይሳሙ። የወለዳችሁ ልጆቻችሁ ይባረኩላችሁ። አፍሪካንም፣ ኢትዮጵያንም፣ ዓለምን የሚያስጠሩ የእንትና ልጅ እኮ ነው፣ ኢትዮጵያዊ እኮ ነው ይባልላችሁ። ልጃችሁን መድሃኒዓለም በደሙ ሸፍን ያርግላችሁ። ክፉ የሚባል አያገኝባችሁ፣ ከሰው በላይ ይዋሉ። የትኛው መጥፎ ነገር የታሰበው የታለመው አይድረስባችሁ። በ2023 በ2024ም የለመናችሁት የጠየቃችሁት ምን ይሁን ጥያቄያችሁ በ2025 እጃችሁ ይግባል። ይሄ አመት አይለፋችሁ። አሜን በይ። አይለፍሽ ይሄ አመት። እኔ ያየ አምላክ እናንተን ያያችሁ። እኔ የደረሰ ለእኔ የሆነ አምላክ ለእናንተ ይሆናችሁ። በቃ ይበላችሁ። ህይወታችሁስ መድኃኔዓለም ጣልቃ ይግባ። ፈጣሪ ጣልቃ ይግባላችሁ። አሜን በሉ። አሜን በይ። አስረግጠሽ ጣልቃ ይግባልሽ መድኃኔዓለም። ክስ ቢሆን ፋይላችሁን ከእጃቸው ይንጠቅ። ያጣችሁት ሁሉ እጃችሁ ይግባል። የጠበቃችሁትን ሁሉ አግኙ። ከሰው በላይ እያውላችሁ ከሰው በላይ ሰጪ ያርጋችሁ፣ ተቀባይ እንዳትሆኑ። ከኪሳችሁ ተበደሩ፣ ከኪሳችሁ ተበደሩ፣ የሰው እጅ እንዳታዩ። የእድሜ ጸጋ፣ የጤና ካባ ያልብሳችሁ። ተኝታችሁ ንቁ። ኢትዮጵያውያን፣ ኤርትራውያን፣ በአጠቃላይ በመላው ዓለም ያላችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ኤርትራውያን ምንም ጠቅለል የማደርገው የልጄ ደሞች ናቸው የልጄ ቤተሰቦች ናቸው እና ህማማይ ኤርትራውያን ድክመቶቼ ናቸው፣ ደካማ ጎኖቼ። ስለዚህ ክፋይንካችሁ ሁላችሁን ብያለው። የረገጣችሁት ሁሉ ይለምልም። ምቀኛ ሸረኛ የያዝላችሁ።